የገቢዎች ሚኒስቴር በየካቲት 2017 ዓም ባወጣው የታክስ አስተዳደራዊ ቅጣት አነሳስ መሰረት በክፍል ሁለት ስር አስተዳደራዊ ቅጣት የማይነሳባቸው አዋጆች መካከል በታክስ አስተዳደር 983 አንቀጽ 113 ስር ከካሽ ሬጂስተር ጋር የተያዘው አንዱ ነው። በዚሁ መሰረት ከካሽ ሬጂስተር ጋር የተጣሉት ቅጣቶች በሙሉ የማይነሱ ሲሆን የብር ቅጣቶችን ባጭሩ አንድ መሳሪያው በጥገና ላይ ባለበት ጊዜ ወይም በሌላ በቂ ምክንያት ካልሆነ በስተቀር ግብይት ካከናወነ 50 ሺህ ብር ሁለት በመሳሪያው ላይ ጉዳት ለማድረስ የሞከረ 100 ሺህ ብር ሶስት ለታክስ ሰራተኛ መሰናክል መፍጠር ወይም አመተ የምርመራን አለማድረግ ወይም ቀኑን ማሳለፍ ብር 25 ሺህ አራት ሰርቪስ ቡክ ከመሳሪያው አጠገብ አለማድረግ 25 ሺህ አምስት ማሽኑ ቢሰረቅ ወይም አገልግሎቱን በብልሽት ቢያቋርጥ ባጋጠመው በአራት ሰዓት ውስጥ ካላሳወቀ አስር ሺ ብር፣ ስድስት የማሽኑን ትክክለኛ አድራሻ ያላሳወቀ ሀምሳ ሺ ብር፣ ሰባት አድራሻ ወይም የስም ለውጥ ሲያደርግ ወይም የንግድ ስራውን የሚያቋርጥ ከሆነ ለአገልግሎት ማዕከሉ እና ለባለስልጣኑ ከሶስት ቀናት በፊት ያላሳወቀ ሀያ አምስት ሺ ብር፣ ስምንት የንግድ ስራው ቦታ ላይ የሚለጠፉትን ከደረሰኝ ጋር የሚያያዙ ማስታወቂያዎችን ካለጠፈ ብር 10,000 እንደሚከፍሉ አውቀው በትንሽ ስህተት ከፍተኛ ቅጣት ላይ እንዳያወርቁና እነዚህም ቅጣቶች የማይነሱ በመሆኑ እንዲጠነቀቁ ከወዲሁ እንመክራለን።